እሺ፣ ተመልካቾች እንደት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድ ነው? ሰሞኑን የምክክር ኮሚሽኑ ባህርዳር ላይ አጀንዳ ማሰባሰብ በሚል እንግዲህ መሰባሰቡ ይታወቃል። ይህ አሁን ወሳኝ የሆነው ምንድ ነው? ወሳኝ የሆነ ፖይንት እንድትይዙት የምፈልገው ምንድን ነው? ብልጽግናና የምክክር ኮሚሽኑ አንድ ናቸው። ሁለቱም የአማራ ጥላት ናቸው። ስለዚህ ምንድን ነው ማድረግ የፈለጉት ከአነጋገራቸው ራሱ ምን ማለት ነው? ከህገ መንግስቱ እንደ ህገ መንግስቱ አልተሳተፍንም እንዳትሉን ማለት እኮ ህገ መንግስቱንም ዝም ብላችሁ ነው ተሳትፋችሁ እያለ ዝም ብላችሁ ነው የካዳችሁን። አሁንም እንደዛ እየተሳተፋችሁ ነውና እኒህንም ሰበብ እንዳታደርጉ ማለት ነው። ገባችሁ ግልጽ የሆነ አማራ ጨቋኝ አማራነትን ጨቋኝ የሚጨቁን የእርቅ ኮሚሽን ነው ሌላው ደግሞ ምንድነው የምክክል ኮሚሽኑ አባላት ብሎ ከስድስት ሺ በላይ ባህር ዳር ላይ ተሳትፈዋል ይላል አንደኛ ስድስት ሺ አይሞሉም 4600 አካባቢ ናቸው ሁለተኛ ደግሞ የመጡት ከኦሮሚያ ክልል የመጡ አሉ ከትግራይ ክልል የመጡ አሉ ከሌላ ከሌላ ክልል የመጡ ናቸው አብዛኛው ማለት ነው አብዛኛው የብልጽግና ካድሬዎች ናቸው። አማራ ክልልም ይሄዳሉ። ነገር ግን አብዛኛው፣ ሁሉም በሏቸው የብልጽግና ካድሬዎች ናቸው እዛ ጋር ይገቡ ማለት ነው። ምክንያቱም ካድሬዎችን እንደላኮ የነሱ አሁን አይታችሁ ከሆነ ማለት ነው ወሳኝ ወሳኝ የሚመስል ጥያቄ አንደ በተርቶ የሚመስል ጥያቄ እየተነሳ ነው። እነዚህ እንዲነሱ ይፈለጋሉ። ነገር ግን ደግሞ አማራ ክልል ኦሮሚያ ላይ ስለታረደው ሌላ ሌላ ቦታ ላይ በአማራነቱ ቤቱ ስለፈረሰበት፣ በመከላከያ ስለተደፈሩትና ስንት ስላሉት ግን እንደነስለ በዚህ ጉዳይ ግን አንድም የምክክር ኮሚሽኑ ውስጥ ተሳታፊ እንዳይነሳ ጨቁ ነው ነው ያዙት ማለት ነው። ስለዚህ ይህ ካልተነሳ ምኑን ነው ንግግር የሚሆነው? ዋናው ይህ ችግራቸው ካልተነሳ የሚመለከተው አካል ተሳትፎ ካላደረገ፣ እንግዲህ ሌላው ደግሞ ምንድን ነው እንግዲህ፣ አንጻራዊ ሰላም ሰላም ያለበት ማን ነው? ትግራይ ላይ ነው ወይስ አማራ ላይ ነው? ትግራይ ሰላም ያለውን ልዩነቱን ነው። ትግራይ ላይ ነው ወይስ አማራ ላይ ነው? ሰላም ያለ አንጻራዊ ሰላም ያለ ትግራይ ነው አይደል? ነገር ግን ትግራይ ላይ አይሰበስቡም፣ ምክንያቱም የተስማሙበት ነገር አለ ትግራይ ላይ አያሰበሰቡም። እንዴት ትግራይ ላይ የምክክር ኮሚሽን ሳይሰበሰብ እንዴት ጦርነት ውስጥ ያለው ህዝብ አማራ እንዴት በምክክር ኮሚሽኑ በግድ የት የት ተለቅሞ እንደመጣ ማይታወቅ እንዴት ባህር ዳር ላይ ተሰበሰበ? ይህ ራሱ ትልቅ ሴራ ነው ማለት ነው። ይህን በጣም ትልቅ ሴራ ነው። ይህ የእርቅ ኮሚሽኑ ዋናው አሪያ እኮ ትግሬ እኮ ነው አይደል? የኮሚሽነሩ የእርቅ ኮሚሽን ኮሚሽነሩ ትግሬ ነው። ስለዚህ ሌሎች ገንባት አሉ፣ ኦሮሞዎች ናቸው እንጂ አማራ ምናምን የለም። ስለዚህ እነዚህ ምንድን ነው አላማቸው? መጨረሻ ላይ የእርቅ ወልቃይትና ራያ ለማን እንደሚሰጡት ይታወቃል እኮ ትግሬ የሆነ መቼም ለአማራ አይሰጡም። የእርቅ ኮሚሽነሩ ማለት ነው አሪያ ፕሮፌሰር አሪያ ማን ነው አሪያ ምንም የሚባሉ ከገባችሁ የተላላቂ ነገር ነው ስለዚህ እነዚህ በሆኑበት ሌላው ትግራይ ላይ ሰላም እያለ የምክክር ኮሚሽኑ ሰላ በመሰብሰብ አጀንዳ ማሰባሰብ እንዳልቻሉ እየተናገሩ እንዴት ነው 70 በላይ ፐርሰንት ሰባ ሰባ አምስት በላይ ፐርሰንት በፋኖ በተያዘበት ቦታ ላይ እንዴት ነው የምክክር ኮሚሽን እናደርጋለን እና አድርገናል የሚሉ አማራ ክልል ላይ ስለዚህ ይህ በጣም ከባድ ሴራ ነው። ከባድ ሴራ ነው። ይህ የምክክር ኮሚሽኑ አንድም የአማራን ጥያቄ ይዞ ወደ ሚመለከተው አካል አይሄድም። ቢሄድም ደግሞ ተቀባይነት የሌለው ነው ሲጀመር